ጠቅላይ ሚኒስትር ዶክተር አብይ አህመድ በነገው ዕለት ከህዝብ ተወካዮች ምክር ቤት አባላት ለሚቀርቡላቸው ጥያቄዎች ምላሽና ማብራሪያ ይሰጣሉ። ስድስተኛው የህዝብ ተወካዮች ምክር ቤት አምስተኛው ዓመት የስራ ዘመን ሁለተኛ መደበኛ ስብሰባ ጥቅምት 18 2018 ዓ ም ከጠዋቱ 2 ሰዓት ከ30 ጀምሮ ይካሄዳል። በመደበኛው ስብሰባ ፕሬዚደንት ታዬ አፅቀሥላሴ መስከረም 26 ቀን 2018 ዓ ም ለህዝብ ተወካዮችና የፌዴሬሽን ምክር ቤት የጋራ ስብሰባ ያደረጉትን የመክፈቻ ንግግር አስመልክቶ ለተለያየ ምክር ቤቱ አባላት በሚቀርቡ ጥያቄዎች ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ምላሽና ማብራሪያ ይሰጣሉ። ይህንን ተከትሎ ምክር ቤቱ የመንግስት አቋም በማዳመጥ የድጋፍ ሞሽኑ ያጸድቃል ተብሎ ይጠበቃል። 1800 ሜጋዋት የማመንጨት አቅም ያለው የኮይሻ የኃይል ማመንጫ በኢትዮጵያ አጠቃላይ የኃይል ፍሰት ፍላጎት ላይ ትርጉም ያለው ለውጥ እንደሚያመጣ ተገለጸ። ፕሮጀክቱ በኢትዮጵያ እያደገ የመጣው የኃይል ፍላጎት ምላሽ ለመስጠት በሚያስችል ሁኔታ በአመት 6344 ጊጋዋት ኤሌክትሪክ ኃይል ያ ያመነጫል የኮይሻ የኃይል ማመንጫ ፕሮጀክት በደቡብ ምዕራብ ኢትዮጵያ ክልል በኦሞ ወንዝ ታችኛው ተፋሰስ ከጊቤ 3 ኃይል ማመንጫ 129 ኪሎ ሜትር ርቀት ከኮይሻ መንደር በቅርብ ርቀት ላይ ይገኛል የአዲስ አበባ ኮሪደር ልማት የዜጎች ተጠቃሚነት በማረጋገጥ የኢትዮጵያን ብልጽግና እውን ለማድረግ መሰረት የሚጥል ስኬት የተመዘገበበት መሆኑን ከንቲባ አዳነች አቤቤ ገለጹ። አዲስ አበባን ልክ እንደ ሱማ ውብ ለማድረግ በተጀመረው የኮሪደር ልማት ስራዎች ለተሳተፉ አካላት የምስጋና መርሃ ግብር ተከናውኗል።